ሁለት እህትማማቾች በደቡብ አፍሪካ ክፍላቸው ውስጥ የሌሊት ልብሳቸውን እንደለበሱ ህይወታቸው አልፎ ተገኝተዋል። እጅግ በጣም ልብ የሚሰብርና እጅግ በጣም ልብ የሚሰብርና የሚያስደነግጥ ነገር ከደቡብ አፍሪካ ሰምተናል። እናትና አባት አሳድገው ልጆች ደረሱልኝ ሲሉ በአንድ ጊዜ ሁለት ልጆችን ማጣት እጅግ በጣም ከባድ ነው። ምን ይሉ ይሆን? ወጣቶቹ እህትማማቾች የገጠማቸው ነገር ምንድን ነው? ህይወታቸው ሲያልፍስ በቤት ውስጥ ሌላ ማን ነበር? ወላጆቻቸው የፍልቅልቅ ልጆቻቸውን ሞት ሲሰሙስ እንዴት ሆኑ? የቀብር ስነ ስርዓቱስ ምን ይመስላል? የሚሉ መረጃዎችን ይዘንላችሁ ቀርበናል። ሰላም ውድ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት የሚያደርሳችሁን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ከቅርብ ጊዜ ወዲህ በተደጋጋሚ እንደዚህ አይነት የኢትዮጵያውያንን ሞት በተለያዩ ሀገራት እየሰማን እንገኛለን። ከደቡብ አፍሪካ የሰማነው ዜና ደግሞ እጅግ በጣም ያስደነግጣል። በደቡብ አፍሪካ ተወልደው በደቡብ አፍሪካ ያደጉት ሁለት እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ በራሳቸው ክፍል ውስጥ ህይወታቸው አልፎ ተገኝተዋል። ይህ አዛዛኝ ክስተት በደቡብ አፍሪካ በሚኖሩ የኢትዮጵያውያን ዘንድ ከፍተኛ ሀዘንን ፈጥሯል። ቤተሰቦቻቸውም በጆሃንስበርግ ኪንግስተን በሚገኝ ቦታ ላይ ሀዘን ተቀምጠዋል። ልጆቻቸውን እነሱ ሳይማሩ ጥሩ የሚባል ትምህርት ቤት በመምረጥ ጭምር ሲያስተምሩ የነበሩ እንደነበሩ የገለጹት የሟቾቹ እህትማማቾች የዲቦራ መንግስቱና የኦፕራ መንግስቱ አባት ጓደኛ የሆኑትና በደቡብ አፍሪካ ከ25 ዓመት በላይ የቆየ ቀረቤታ እንዳላቸው የገለጹት አቶ ብርሃኑ በየነ ናቸው። የዲቦራ ወላጆች ደቡብ አፍሪካ በመምጣት ሰርተው የተለወጡና ጥሩ የተሻለ ኑሮን የሚኖሩ እንደነበሩና ሟቾቹ እህትማማቾችም በትምህርታቸው በጣም ጎበዞች ነበሩ ሲሉ አቶ ብርሃኑ ተናግረዋል። የዲቦራ ወላጆች ዲቦራና፣ ኦፕራ እና አንድ ታናሽ ወንድማቸውን ጨምሮ ሶስት ልጆች የነበሯቸው ሲሆን ወደ ኢትዮጵያ ጠቅልለው በመምጣት ለሶስት ዓመታት ከቆዩ በኋላ ዳግመኛ ወደ ደቡብ አፍሪካ ተመልሰዋል። ታዲያ ከተመለሱ አንድ ዓመት ሲሆናቸው ነው እንዲህ አይነቱ እጅግ በጣም አሳዛኝ ክስተት የተፈጠረው የነዲቦራ ቤተሰቦች ይኖሩበት ከነበረው ፕሪቶሪያ ወደ ሌላ ቦታ በስራ በመሄዳቸው ምክንያት ዲቦራና እህቷ ከአባቷ ጓደኛ ቤት ከሌሎች ሰዎች ማለትም የአባቷ ጓደኛ ልጅና ወንድም ጋር በአንድ ላይ ሞተው በተገኙበት ቀን ነበሩ። ቤቱ በጣም ሴኩርድ የነበረ ሲሆን ፖሊስ በመጀመሪያ ምርመራ ህልፈታቸው ናቹራል ዴዝ ወይም ደግሞ ተፈጥሯዊ ሞት አይደለም ያለ ሲሆን ከተጨማሪ ምርመራ በኋላ ውጤቱን ለቤተሰብ የሚያሳውቅ መሆኑ ተገልጿል። ለመጨረሻ ጊዜ ኦፕራና ዲቦራ የታዩት ቅዳሜ አምስት ሰዓት አካባቢ ነበር። ብዙ ጊዜያቸውን በክፍላቸው ሆነው በማጥናት ያሳልፉ የነበሩት ህትማማቾቹ ቅዳሜ ዕለት ያየቻቸው ሰራተኛ እንደገለጸችው ከሆነ ምግባቸውን ሰርተው ወደ ክፍላቸው መግባታቸውን ነው። ከቅዳሜ ጀምሮ አባት በተደጋጋሚ ስልክ ቢደውልም ሊያገኛቸው አልቻለም። በዚህም እናት ጥናት ላይ ሆነው ይሆናል በሚል እንዳሰበች ታውቋል። ሰኞ እለት አባት እዛ ባሉ ልጆች ስልክ በመደወል ክፍላቸው ገብታችሁ ምንድን ነው የተፈጠረው በማለት ይጠይቃሉ። በቦታው የነበረው ልጅም ወደ ክፍላቸው በመሄድ በሩን ሲከፍት ሁለቱ እህትማማቾች ህይወታቸው አልፎ ያገኛቸዋል። ከዛም የተፈጠረውን ነገር ለአባት በመናገር ቶሎ ድረሱ ይላቸዋል። ሁሉም ሰው ተሰብስቦ ሲሄዱ በሌሊት ልብሳቸው እንደነበሩና አልጋ ላይም ምንም አይነት የተለየ እንቅስቃሴ እንዳልነበር የሟቾቹ አባት የቅርብ ጓደኛ የሆኑት አቶ ብርሃኑ ተናግረዋል። ምንም አይነት የአካል ጉዳትም ሆነ ጭረት በሰውነታቸው ላይ እንዳልታየ ፖሊስም አረጋግጧል። ቤተሰቦቻቸው ደረሱልን አደጉልን በሚሉበት ሰዓት ያውም ሁለት ልጆችን በሞት ማጣት እጅግ በጣም ከባድ ነው። በወቅቱ የነበረው የድንጋጤና የሀዘን ስሜት እንዲህ ነው ብሎ በቃል ለመግለጽ በጣም ያስቸግር ነበር። በአንድ ቀን ሁለት ልጆችን ማጣት የመኖር ትርጉም ምንድን ነው ብሎ ራስን የሚያስጠይቅ ነው ይላሉ አቶ ብርሃኑ። አባት የኔ ሙሽራ ከሰው ደብቅ ያስተምሬ እያለ ሲያለቅስ እጅግ በጣም አንጀት ይበላል። በአጠቃላይ ያለው ነገር በጣም የሚያሳዝንና ልብ የሚሰብር ነው። የሁለቱ ወጣት ትማማቾች አስክሬን ወደ ኢትዮጵያ እንደሚመጣና በአዳማ ከተማም ስርዓተ ቀብራቸው እንደሚፈጸም አቶ ብርሃኑ ተናግረዋል። እጅግ በጣም የሚያምና ልብ የሚሰብር ነገር ነው። ኢትዮ አዲስ ነገር ፈጣሪ የእህትማማቾቹን ነፍስ እንዲምርልንና ለቤተሰቦቻቸው ለወዳጅ ዘመዶቻቸው በደቡብ አፍሪካ ለሚኖሩ መላው ኢትዮጵያውያን መጽናናትን እንዲሰጥልን ይመኛል። ቸር ቆዩን።